ታላቅ የምስራች ነፃ የስልጠና እድል በሚሊዮን ብር የሚያስገኝ ብዙዎቻችሁ የምትፈልጉት የከርሰ ምድር ውሃ ቁፋሮ ሀብትሼ ብታመቻችልን እያላችሁ በርካቶቻችሁ ጠይቃችሁኛል ጊዜው አሁን ነው ኢኤን ኤርሚያስ ና የስራ ሰው ወይም ደግሞ ቢዝነስማን የተሰኘው የዩቲዩብ ቻናል ወይም ደግሞ የሚዲያ ተቋም በጋራ በመተባበር ለአስር ሰዎች ነፃ የስልጠና እድል በሚሊዮን ብር የምታገኙበትን ሙያ እንካችሁ ልንላችሁ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾች፣ እኔ ሀብትሽ ይባላለሁ። ለማታቆኝ ለምታቆዩ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ይህንን ድል ይህንን የምስራች ስነግራችሁ ምን ምን ነገሮችን ያካትታሉ የሚሉትን በመጨረሻ ላይ ለነማን ነው ነፃ የስልጠና እድሉን የምንሰጠው የሚሉትን ህጎችና መስፈርቶችን እነግራችኋለሁ። በመጀመሪያ ግን በምን በምን ዘርፍ ነው ስልጠና የሚሰጠው የሚለውን ነገር ከኤርሚያስ ጋር አብረን ቆይታ ያደረግን የምንነግራችሁ ይሆናል። በመጀመሪያ ኤርሚያስ እንተዋወቀው እስኪ ሰላም፣ ጤና ይስጥልኝ። ሰላም ድርጅታችሁ ማን ይባላል? ኢኤን ከርሰ ምድር ውሃ ማሽን መስሪያ ድርጅት ይባላል። ኦኬ፣ በውሃ ቁፋሮና በማሽን ስራ ላይ ነው መንተዋቀው እምትታወቁት ኢኤን ውስጥ አቋላችሁ አቋቋቻላችሁ ብዬ አስባለሁ። ካሁን በፊት በርካታ ቪዲዮዎችን ወደ እናንተ አድርሼላችኋለሁ። ከአንድ አይሉ ከ100 በላይ ጉድጓዶችን ቆፍረው በየአካባቢው ከቅርብ እስከ ሩቅ ከአፈር ጀምሮ እስከ ድንጋይ ድረስ ውሃዎችን በሚገርም ሁኔታ እያወጡ እንዲሁም ደግሞ ማሽኑን እያመረቱ በርካታ ሰዎችን እያስደሰቱ ይገኛሉ። ዛሬ ደግሞ ስራ ያጣ ሰው ካለ አቅም የሌለ ሰው ካለ ነጻ የስልጠና እድል ለምን አንሰጥም ብለን የተነሳ ነው፣ ዛሬ እኔና እናንተ በጋራ በመተባበር። ስለዚህ እስኪ ከአንተ አንደ በት ነጻ ስልጠናውን መስጠት እንችላለን ብለን ነው። ለምን ያክል ሰዎች ነው ቁጥር ምስጥ እያልን ያለ ነው? ለአስር ሰው ነው የምንሰጠው። ኦኬ፣ ለአስር ሰው በነጻ ስልጠና እንሰጣለን እንሰጣለን። እሺ በምን በምን ዘርፍ ነው የምንሰጣቸው እስኪ? የምንሰጣቸው ዘርፎች ሶስት አይነት ዘርፍ ላይ ነው የምንሰጣቸው። ሶስት አይነት ዘርፍ ላይ አዎ። የመጀመሪያው ያው እንደሚታወቀው ማኑዋል ወይ ደግሞ ገጠር አካባቢ መብራት በሌለበት ወይ ደግሞ ማሽን መግዛት አቅም የሌላቸው ሰዎች የሚሰሩበት ማኑዋል ወይ ደግሞ በማኑዋል በእጅ የሚሰራውን አቅም ለሌለው ሰው እንጨትና ብረትን ተጠቅሞ የሚሰራበት ሲስተም እና ሳያለን አቅም ለሌላቸው ትክክል እሱን በነፃ እንሰጣቸዋለን በጣም አሪፍ እሺ ሁለተኛው ደግሞ እሺ ይሄኛው የመካኒካል ወይ ደግሞ በኢንጂን የሚሰራ በኖርማሊ በናፍጣ የሚሰራ እሱን እንዴት አድርጎ መስራት እንደሚችሉ እንዴ ማሽኑ መጠቀም እንደሚችሉ ከመጀመሪያ እስከ መጨረሻ ድረስ ከቦታ መረጣ ጀምሮ እስከ ፊኒሽንግ ድረስ ያለውን እንዴት አድርጎ መስራት እንደሚችሉ ነፃ ስልጠና እንሰጣችኋለን። ሶስተኛው ደግሞ እችኛዋን እንደምታዩት እቺ የዋተር ዲቴክተር ወይ ደግሞ ውሃ ስንት ሜትር ላይ ይገኛል፣ አዎ የድንጋይ አይነት፣ የትኛው ስፔሲፊክ፣ የትኛው ቦታ ላይ ብንቆፍር የተሻለ ይሆናል የሚለውን ነገር ከብዙ እንግልትና ከብዙ ድካም የሚቀል ነገር ነው። ይህም ማሽን ብዙ ቹ አያውቁትም። ለመግዛት እንኳን ያስባሉ፣ ግን እንዴት አድርገን ነው የምንጠቀመው ግዴታ ሃይድሮጂኦሎጂስቶ ባለሙያ ያስፈልገናል ብሎ ሊያስቡ ይችላሉ። ኦኬ እኔ ግን በቀላሉ እንዴት አድርጎ መጠቀም እንደሚችሉ በነጻ ስልጠና ይሰጣሉ። ስልጠና ይሰጣሉ። ስለዚህ ስልጠናው ከቴዎሪ ጀምሮ እስከ ተግባር ድረስ ነው የሚሰጡት ማለት ነው። ድረስ ይሰጣሉ ያወራ ነው። ሪቫይዝ ለማድረግ ያክል የተከበራችሁና የተወደዳችሁ ውድ ተመልካቾች፣ አቅም ለሌላቸው ምንም ለሌላችሁ ክፍለ ሀገር አካባቢ ውሃ በቅርበት የሚገኝባቸው ቦታዎች እንዴት ታገኛላችሁ፣ እንዴት ትቆፍራላችሁ የሚለው በማኑዋል የመጀመሪያው፣ ሁለተኛው ደግሞ በማኑዋል ለምሳሌ ካሁን በፊት የነበረው ከ10 ሺህ ብር እስከ 30 ሺህ ብር ድረስ እንደሚያስከፍሏቸው የታወቀ ነው። ስለዚህ በነፃ ነው የማኑዋል ይሄንኛውን ማሽን ለመሰልጠን እንደዚሁ ከ20 ሺህ ብር ሰላሳ ሺህ ብር እየተባላችሁ የነበራችሁ ሰዎች ዛሬ እኛ ደርሰንላችኋል። በተጨማሪ ደግሞ ይህኛው በጣም በርካቶቻችሁ የምትፈልጉት በተለይ ውሃን ከመሬት ውስጥ በምን ያክል ርቀት ላይ አለ ድንጋይ ያለው የለውም፣ እንዲሁም ደግሞ የውሃው መጠን ምን ያክል ነው ብሎ ለምሳሌ ይህንኛው የከርሰ ምድር ውሃ ከመሬት ውስጥ ያለውን መመርመሪያ ወይም ደግሞ ኢንዲኬተር ምልክት የሚሰጠንን ስልጠና ሶስቱንም ያካተተ ስልጠና ታላቅ የምስራች ነው ማለት ነው። የሚገርም ነው። ስለዚህን ስልጠና በደስታ መስጠት እንችላለን ማለት ነው። ለአስር ሰዎች መስጠት እንችላለን ህጎችና መስፈርቶች መስፈርቶች አሉ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ መስፈርቶች እኔ ልናገር ወይስ አንተ? እኔ ልናገር። እስኪ ከዛ በፊት እስኪ መሰረቶችን ከመናገር በፊት ይሄ የስራ ክፍተት እንዴት ነው ያለው፣ ገንዘብ ያገኙበታል ወይ እንዴት ነው የሚባለው ነገር እስኪ የተወሰነ ንገራቸው። ስራውን የማያውቁ ሰዎች ካሉ እስኪ ትንሽ አብራራላቸው። ምንድን ነው እንዴት ነው የሚሰሩት የሚለው ነገር እስኪ። እሺ፣ ይሄ እንግዲህ ይሄ ስራ አሁን ባለው ባሁን ጊዜ ወቅት እንግዲህ ወቅታዊ በጣም በዚህ ሰዓት እየበዛ ያለውና ብዙ ሰው ተጠቃሚ የሆነበት ብዙ ገንዘብ የሚገኝበት ስራ ነው። ኦኬ። ስለዚህ ያው ስራዎቹ የራሱ ቻሌንጅ እንዳለው ሁሉ ካለው አሁን ካሉት ነባራዊ ሁኔታ ጋ ወይ ደግሞ አንድ ሰው የተወሰነ ብር ቢኖረው ምን ገዝቼ ምን ልስራ ብሎ ከሚያስበው ላይ የመጀመሪያ ምርጫ የሚደረገው ስራ ነው ምክንያቱም አንድ ሜትር ከ10 ሺ 12 እስከ 15 ሺ የሚቆፍራሉ ስለዚህ አፈር ከሆነ 20 ሜትርም 30 ሜትርም በአንድ ቀን ሊሄዱ ይችላሉ ድንጋይ ከሆነ የተወሰነ ሰዓት ያዝ ያደርግባቸዋል በዛ በዛ ያጠጣሉ ነገር ግን በጣም ትርፋማ ሆኖ የሚሰራበት ስራ ነው ከኔ ማሽን የገዙ ሰዎች እንግዲህ ምስክር ናቸው በአንድ ሳምንት ሁለት ሳምንት ሶስት ሳምንት እንደዚህ እየቆዩ ብዙ ውሃ እያወጡ እያሳ እያሳዩ ነው። ምናያቸው ይሆናል እነሱ በጣም አሪፍ ሃይላይት ለመናገር ያክል በሱ ላይ ተጨማሪ አብረን በጋራ እየሰራን ስለሆነ በትንሹ በሜትር ከ7000 ብር እስከ 10000 ብር ድረስ በአሁኑ ሰዓት ላይ ይከፈላል። ፐር ሜትር ማለት ነው። በዚህ ማሽን ወይም ደግሞ በእጃችሁ ቆፍራችሁ ለምሳሌ አንድ ሰው አምሳ ሜትር ቢቆፍር አምሳ ሜትር ሲባዛ በ10000 ብር 500 ሺህ ብር የሚገኝበትን ሙያ ነው በነፃ ስልጠና ልንሰጣችሁ ያል ነው። ክፋትን ሳናስብ ደግነት፣ ቅንነት፣ መልካምነት ካለ ደግሞ ሰዎች ስራተው መንገላታት፣ መንከራተት ወደ ስደት መሄድ የለባቸውም መሬት ጾም ማደር የለበትም። ገጠር አካባቢ ያሉ እርሻዎች ድንች፣ ቲማቲም፣ ሽንኩርት ቢዘሩ ዛሬ በአሁኑ ሰዓት ላይ የከተማንም ችግር መቅረፍ ይቻላል። በርካታ ነገሮችን መስራት ይቻላል። ውሃ በቀላሉ ይገኛል። እሱን ስልጠና ከቲዎሪ ጀምሮ እስከ ተግባር ድረስ ስልጠናዎቹን ትሰጣላችሁ። ወደ መስፈርቱ ልግባ መሰለኝ። መስፈርት ህጎች ይከበራሉ። ካሁን በፊትም በርካታ የፋይበር ግላስ ሊሆን ይችላል፣ በርካታ ስልጠናዎችን በነጻ አመቻችቼ የነበረ እኔ እንደሚታወቀው፣ አሁንም ህጎች አሉ። ይህ ቪዲዮ ዛሬ የሚለቀቀው ሰኔ አንድ ነው። ሰኔ አንድ ቅዳሜ ቀን ነው ቪዲዮ የተለቀቀው። ለተከታታይ አምስት ቀን ብቻ አራቱን ቀን አምስተኛው ቀን ማታ ላይ የላይቭ ስነ ስርዓት ይካሄድና እጣ ይወጣላቸዋል። እንደምታስታውሱት አሁን ይሄንን ቪዲዮ ስንለቀቀው በርካታ ሰዎች ስልክ ቴክስት ሊያደርጉ ይችላሉ ሊደውሉ ይችላሉ። ምናምን በሱ አይደለም። ካሁን በፊት ነጻ ስልጠና አዘጋጅቼ ነበር። ኤርሚ፣ ለምሳሌ በፋይበር ግላስ አስር ሰዎች ነጻ ስልጠና ለመስጠት 600 ሰው ቴክስት አድርጎልኝ ነበር። ስድስት መቶ ሰው ተመዝግቦ ነበረ። ማን ፈላጊ እንደሆነ ማን ፈላጊ አይሁን ጊዜ ወይ ደሞ ስራ ሲፈታ ቴክስት የሚያደርግ ሰው አለ። ዞሮ ዞሮ ግን በእድል ብንወስደው ስለሚሻል በስክሪኑ ላይ በሚቀመጠው ስልክ ቁጥር ስማችሁንና ስልክ ቁጥራችሁን ብቻ ቴክስት ታደርጋላችሁ። እኛ በዛ መሰረት ትኬት ላይ እንመዘግባችሁና ሰኔ አንድ ቪዲዮ ተለቆ ለአምስት ቀን አየር ላይ ከዋለ በኋላ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ እሮብ እሮብ ማታ ላይ ሁለት ሰዓት ላይ የላይቭ ስነ ስርዓት ቲክቶክ ላይ ዩቲዩብ ላይ እንዲሁም ደግሞ ፌስቡክ ላይ የስራ ሰው በሚሉት የሶሻል ሚዲያ ፕላትፎርሞች ትከታተላላችሁ ማለት ነው። ስልክ ቁጥራችሁን እና ስማችሁን ብቻ ቴክስት። ስልክ የደወለ ሰው ከውድድር ውጭ ይሆናል። ኤርሚያስ፣ ስልክ መደወል አይቻልም። ችግር ምታወሩ ሰዎች አላችሁ፣ በርካታ ነገሮችን ምታወሩ እሱ አይደለም አሁን እኛ እሱ አይደለም ያስፈልገን የሚያስፈልገው ምንድነው? ስልካችሁና ስማችሁን ቴክስት አድርጉ። እድል እብድ ነው፣ ለማን እንደሚደርስ አይታወቅም። ነገ ሄዳችሁ ህይወት እንድትቀይሩ ነገ የተሻለ ቦታ እንድትደርሱ የማመቻቸት ስራ ስለሆነ የምናደርገው እስክሪኑ ላይ በሚቀመጠው ስልክ ቁጥር ብቻ ለተከታታይ አምስት ቀን ከቅዳሜ ጀምሮ እስከ ሮብ ማታ ብቻ። ሐሙስ ለ ቴክስት ያደረገ ምንም ትርጉም የለውም። ሮብ ማታ ላይ ሁለት ሰዓት ላይ የስራ ሰው በሚለው አሁን በምትመለከቱበት የሶሻል ሚዲያ ፕላትፎርም ላይ ሁለት ሰዓት ላይ ከፍታችሁ ጠብቁን። ለአስር ሰዎች ነፃ እጣ እናወጣለን። መልካም እድል እንላለን። የመጨረሻ መልእክት ካለ እስኪ አስተላልፈላችሁ እንዴ? ያው የመጨረሻ መልእክቴ ምንድነው? ይህ ትልቅ እድል ነው ለነሱ የሚሆነው ምክንያቱም ከዚህ በፊት እኛ እስከ ሰላሳ ሺህ ብር ነው ከፍሎ ማኑዋሉን እንኳ ሲሰለጥኑ የነበረው። ኦኬ፣ ይሄ ግን ማኑዋል ብቻ አይደለም። የዲቫይስ ወይ ደግሞ የዚህ የወተር ዲቴክተር አለው እንደነገርኩ የዚህኛው አለው። ራሱን ብቻ ለብቻ እራሱ የሚከፈለው እንግዲህ አሁን የጠራው ብር ነው። ብቻ ዘጠና ሺ ብር የሚሰጥን ነጻ ስልጠና እድል ነው ያመቻቸ ነው። ትክክል። ምናልባትም የሚያገኙት ገንዘብ ደግሞ በሚሊዮን የሚቆጠር ሚሊዮን ሙያ ያለው ስራ ነው የሚሰጡት ማለት ነው። ትክክል። ብዙ ሰው ማሽን ሊገዛ ይፈልግና ይሄኛውንስ እንዴት አድርጌ ይጠቀማሉ ብገዛ የሚል አይነት ሀሳብ ስላለበት ሶስቱ በአንድ የያዘ ነው። ስለዚህ ይሄ ትልቅ እድል ስለሆነ ይጠቀሙበት። እኛም ደስ ብሎን እንግዲህ በጋራ በጣም አሪፍ። የመጨረሻ መልእክቴ ቅንነት እናስብ። በዚህ ስራ ላይ የተሰማራችሁ ሰዎች ኔጌቲቭ አታስቡ፣ እንረዳዳ። ውሃ በጣም ይፈለጋል በየቦታው የተቸገሩ ሰዎች አሉ። ቅንንሁን ደግንሁን። እንግዲህ የደረስንበትን ውጤት ደግሞ በኔክስት ቪዲዮም የምናደርሳችሁናል። መልካም እድልላችኋለሁ። ስራ ለሰሪዎቹ፣ ሀብትሽ የስራ ሰው ነኝ። መልካም የስራ ጊዜ።